ብዙ ጊዜ ሴቶች የእነሱ ብቻ ሐሳብ የሚመስላቸው አንድ የሚፈልጉት ነገር አለ፣ መልአክ የሆነ ወንድ። ታዲያ እኛ ወንዶችም አንድ በልባችን የምንመኘው ምኞት በትዳር ወይም በፍቅር ህይወታችን ውስጥ የእናታችንን ቦታ የምትተካ እናት የሆነች ሴት። እኔ በግሌ ሁለት አይነት ሴቶች እናውቃለን፣ ደሊላ እና ማርያምን። ታዲያ አንቺ የትኛዋን ሴት ነሽ? እዛ እንዴት አላችሁ? የቤኪ አየለ ዩቲዮብ ቻናል ቤተሰቦች ቤኪ ነኝ። ዛሬ እንግዲህ ፈጣሪ ጸሎታችንን አክሰብት ጠላታችንን ብሎክ ኃጢአታችንን ዲሊት እያረጋገን አይቶናል። ለዚህም ደግሞ ተመስገን እያልን ዛሬ እንግዲህ በመግቢያው ላይ እንደተመለከታችሁት ወንዶችና ሴቶች በግላቸው በልባቸው የሚመኙትን አንዳንድ ነገር ከፋፍለናል። እኔም ደግሞ በግሌ እማውቃቸውን ሁለት አይነት ሴቶች ነግር ያቸዋለው። ስለዚህ በትንሽ ደቂቃ ውስጥ ስለነዚህ ሁለት አይነት ሴቶች ስለ ደሊላና ስለ ማርያም ማለት ነው በትንሽ ደቂቃ ውስጥ ጥሩ አድርገን እናወራበታለን። ከዛ በፊት ግን ወደ ሀሳባችን ከመግባታችን በፊት ለዚህ ቤት እንግዳ ወይም አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ አሁን በምንነጋገርበት ርዕሰ ጉዳይ ላይ ሀሳብ አስተያየት ካላችሁ፣ እንዲሁም ደግሞ በሚቀጥለው ቪዲዮ ስንገናኝ እንድንነጋገርበት፣ እንድናወራበት የምትፈልጉት ርዕሰ ጉዳይ ካለ ኮሜንት ላይ አስቀምጡልን። ይህ ፕሮግራም እንግዲህ እንደኔ እንደኔ ብለን የምናስበውን፣ የምንረዳውን፣ የምንገምተውን ይሄ ነው ብለን የምናስብበትን ነገር የምንነጋገርበት፣ የምናወራበት እንደኔ ፕሮግራም ያው እንዳልኳችሁ ደሊላም ማርያምም ሁለቱ የራሳቸው የሆነ ኳሊቲ አላቸው። የመጣል የማንሳት ከፍ የማድረግ ዝቅ የሚያድረግ የማንገስና ከንግስና ላይ ከንግስና ላይ የመጣል ሁለቱም የራሳቸው የሆነ ኳሊቲ አላቸው። ያው እንደመጀመሪያነት ግን ከደሊላ ጀምርና ስለ ደሊላ ባህሪ እናወራለን። ስለ ደሊላ ስናወራ እንግዲህ ወደ መጽሐፍ ቅዱስ ጎራ ማለታችን አይቀርም። ያው ሃሳባችንን ከመጽሐፍ ቅዱስ ጋር እያንሸራሸርን ስለምንሄድ ያው ደሊላ ማለት መጽሐፍ ቅዱስ ላይ የአንድ ወጣት ጀግና እጮኛ ነች እና ደሊላ ማለት ወደ መጽሐፍ ቅዱሳችን ጎራ ብለን ስናይ እንደምናገኘው የሳምሶን እጮኛ ነች። ሳምሶን ማለት እንግዲህ በዛን ዘመን ኃይለኛ ጦረኛ፣ ኃይል በጸጉሩ ላይ ያለ ጦረኛ፣ ግዙፍ፣ አስፈሪ እንዲሁም ለንግስና የምናጨው አይነት ጠንካራ ሰው ነው እና በዛን ሰዓት ሳምሶን ከደሊላ ፍቅር ይዘዋል። እና እንግዲህ የሳምሶም ጠላቶች የሆኑት የደሊላ የሀገር ሰዎች ወደ ደሊላ ይመጡና ጥሩ ገንዘብ እንደሚሰጧት እንዲሁም ደግሞ የአገሯ ሰዎች እንደሆኑ በደንብ አብራርተው ገልጸውላት የሳምሶም ኃይል የተዋጊነቱ ኃይል፣ የአይበገሬነቱ ኃይል ጠንካራ ነው የምንልበት ኳሊቲ ያለበት ቦታ የት እንደሆነ አጣርታ እንድትመጣ ይሰልሏታል። ሌላም የማይሻል ተጋድሎ ታደርጋለች። አንዴ፣ ሁለቴ፣ ሶስቴ፣ አራቴ ያለች በተደጋጋሚ ትሞክርና የሳምሶን ኃይሉ የሳምሶን ኃይል ምኑ ጋር እንደሆነ ታጣራለች። ካጣራች በኋላ የሳምሶን ኃይል ጸጉሩ ጋር እንዳለ ከልጅነቱም ጸጉሩን ተላጭቶ እንደማያውቅ ስታውቅ ወደ ጠላቶቹ ወደ እሷ ሀገሮች፣ ወደ ከፋዮቿ ትሄድና የሳምሶን ኃይል ጸጉሩ ላይ እንዳለ ትነግራቸዋለች። እንግዲህ እዚህ ጋር ነው ጥያቄው። ደሊላ ማለት ኃይላችሁን ስልጣናችሁን፣ ክብራችሁን የእናንተ የሆነውን ነገር የምታጣራ ከዛም ደግሞ ለጠላታችሁ የምትሰጥ ለውድቀታችሁ የምታነፈንፍ ደሊላ ማለት ያላችሁበት ከፍታን የምታቅ ከፍታችሁ ጋር የምትመጣ ከከፍታችሁ በፊት ወደ ከፍታችሁ የምታመጣ ሳትሆን፣ ከፍታችሁ ላይ ስትደርሱ ከፍታችሁ ጋር የምትመጣ ከዛም ደግሞ ስለ ከፍታችሁ የከፍታችሁን ምንጭ እኒ ነገሮችን አጣርታ ለጠላቶቻችሁ ወይም ደግሞ ዝቅታችሁን ለሚፈልጉ ለነሱ አሳልፋ የምትሰጥ የከፈታችሁን ኃይል የጥንካሬያችሁን ኃይል ጸጉራችሁ ላይ የምታጣራ እንዲሁም ደግሞ ለጠላታችሁ የምትሸጥ ጸጉራችሁን አስላጭታ ኃይላችሁን የምታሳጣችሁ ከክብራችሁ ከስልጣናችሁ ከኃይላችሁ የምታወርዳችሁ ሴት ናት። እንግዲህ ደሊላ ማለት ይቺኛዋ ሴት ናት። ታዲያ እናንተም ሴቶች ደሊላ እንደ ደሊላ አይነት ሴት አለመሆናችሁን በደንብ ሌላኛዋ ሴት እንግዲህ ማርያም ናት። ማርያም መጽሐፍ ቅዱስ ላይ ሁለት ሶስት ቦታ ተጠቅሳለች። አሁን ግን እኔ ላወራችሁ ያሰብኳት ማርያም እኔ ልነግራችሁ የማስባት ማርያም ከሶስቱ የኢየሱስ ክርስቶስ እናት የሆነችውን ማርያም ነውእና ስለ ኢየሱስ ክርስቶስ እናት ማርያም እኔ ብዙ ባልላችሁ ብዙ ባልነግራችሁ አብዛኞቻችን ስለ ማርያም ጥሩ እውቀት አለን፣ ብዙ እናውቃለን። እና ትንሽ ስለ ሀሳቢ ለማብራራት ያክል ስለ ማርያም ላውራችሁ። እንግዲህ ማርያም ማለት የሆኑ ትንንሽ ቦታ የተወለዱትን በረት የተወለዱትን፣ እነህ በከብት ትንፋሽ ሙቀት ያገኙትን፣ ከከብቶች ጋር በከብት አዛባ ያደሩትን በብዙ ሊያጠፏቸው ብዙዎች ሊያጠፏቸው የሚፈልጓቸውን እና እንግዲህ ውስጣቸው አቅም ያለ ንግስና ሊነክሱ ቢነግሱ ያስተዳድሩ የሚችሉ ሰዎችን ከትንሽ ቦታ ወደ ከፍታ ቦታ መታወጣናል። እናም እንግዲህ ማርያም ማለት በልጅነታችሁ በረት አግኝታችሁ ወይም ደግሞ ወልዳችሁ ቢሆን በረት አግኝታችሁ ከብቶች ስራ አግኝታችሁ ነገ ላይ ቃና ዘገሊላ ላይ እንዳደረገችው እሱን ስሙት እንዳለችው፣ ልክ እንደዛ ስለ ንግስናችሁ የምታውጅ ስለ መቻላችሁ የምታውጅ፣ ሊያውቃችሁ የሚችል ሰው ባይኖር እንኳን ስለ እናንተ ሊሰማ የሚችል ሰው ባይኖር እንኳን እሱን ስሙት እሱ ይችላል የምትል አይነት ሴት ናት ማርያም። እንግዲህ ከፍታችሁ ጋር የምትመጣ ሳትሆን፣ ስለ ከፍታችሁ የምትመጣ ካደጋችሁ በኋላዚ የምትመጣ ሲሆን ስለማደጋችሁ የምትመጣ ወይም ደግሞ ካደገ በኋላ እንትኑን እንደዚህ እንትኑን እንደዚህ ብላ የምትመጣ ሳትሆን ወይም ደግሞ ካገኛችሁበት ደረጃ ላይ ልታወርዳችሁ፣ ልታሳጣችሁ ወይም ደግሞ ለጠላታችሁ አሳልፋችሁ ልትሸጣችሁ የምትመጣ ሳትሆን ማርያም ማለት ውስጣችሁ ያለውን ሀይላው አይታ ውስጣችሁ ያለውን ጥሩ ነገር አይታ ውስጣችሁ ያለውን ተነሳሽነት አይታ ወደ ንግስናችሁ የምታቀርባችሁ፣ ወደ ማደጋችሁ የምታቀርባችሁ፣ ወደ መውደድ የምታቀርባችሁ ያችኛዋ ሴት ናት ማርያም። እንግዲህ ማርያም ማርያም እና ደሊላ እነኚህ ናቸው። እንግዲህ ደሊላ ማለት ከፍታችሁ ጋር የምትመጣ ካደጋችሁ በኋላ ጀግንነታችሁ ጋር፣ አቅመኛነታችሁ ጋር፣ የተዋጊነታችሁ ጋር የምትመጣ ግን ካላችሁበት ከፍታ ካላችሁበት ስኬት ካላችሁበት ድል የሚባል ወይ ደግሞ ከፍታ ከሚባል ከንግስናችሁ ዝቅ አርጋ የምትጠላችሁ ስለ ከፍታችሁ ሳይሆን ከፍታችሁ ጋር የምትመጣ ካላችሁበት ከፍታ ደግሞ የምትጥላችሁ ይቺ ጋር የምትመጣ ሴት ናት ደሊላ። በተቃራኒው ደግሞ እንግዲህ ወደ ማርያም ስንመጣ ማርያም ዝቅታችሁ ላይ የምትገኝ ከዝቅታችሁ ጋር አብራ የምትሄድ ለከፍታችሁ የምትተጋ ዝቅ ባላችሁበት ዝቅታችሁን አይታችሁ አይታ የማትንቅ ወይ ደግሞ ዝቅታችሁን አይታ የማትተዋችሁ ስለ ከፍታችሁ በደንብ የምትሰራ የምትተጋ ግን ከፍ ብላችሁ እንኳን ብዙ ሰው ባያውቃችሁ ስለ ከፍታችሁ ስለ ቻይነታችሁ ብዙ ሰው ሊረዳችሁ ባይችል እንኳን እሱን ስሙት ብላ ስለ ቻይነታችሁ ስለ አይበገሬነታችሁ የሆነ ነገር ወደ እናንተ ቢመጣ ያንን ነገር የመመለስ አቅም እንዳላችሁ የምትመሰክርላችሁ ሴት ናት። ማለት እንግዲህ እናንተ የትኛዋ ሴት ነኝ የሚለውን ነገር አጣሩና ማርያምን ለመሆን ትጉ። እንግዲህ ማርያሞች ካላችሁ ማርያሞች ከሆናችሁ እንግዲህ ፈጣሪ ይወዳቸዋል ረድቷቸዋልን ብዬ አስባለሁ። የሆነ ጥሩ ማንነት የሆነ ጥሩ ስብህና ሰጥቷቸዋል። እንግዲህ ደሊላዊ ማንነት ወይ ደሊላዊ ባህሪ ያለኝ ብላችሁ የምታስቡት የሆነ ነገር ካላችሁም እንግዲህ እሷን ነገር አሻሽላችሁ ወደ ማርያም ለመቅረብ ወይም ደግሞ ወንድ ልጅ የእናቴን ቦታ ትተካለች ብሎ የሚያስባትም እችኛዋን ማርያምን በእናንተ ውስጥ እስክታገኘ ድረስ የሆነ ለውጥ ለማምጣት ትጉ። እንግዲህ የዛሬው ቪዲዮ ይህን ይመስላል። እንግዲህ ደሌላዎች ወደ ማርያም፣ ማርያሞች ደግሞ ላይፋችሁ ለማስቀጠል ትጠጋላችሁ ብዬ አስባለሁ። በዚህ ቪዲዮ ትንሽ ቢሆን እውቀት ሰጥቻችኋለሁ ብዬ አስባለሁ። እንግዲህ እንዳልኳችሁ ይሄ እንደኔ እንደኔ ብለን የእኛን መረዳት የምናወራበት የእኛን አስተሳሰብ የምናስቀምጥበት ነፃ መድረክ ነውና ጥሩ ነገር ትንሽ ቢሆን ሰጥቻችኋለሁ ብዬ አስባለሁ። እንግዲህ ከወደዳችሁት ጊዜያችን ጥሩ ከነበረ ቻናል ሰብስክራይ ይህ ቪዲዮ ደግሞ ላይክ እያደረጋችሁ እንግዲህ ሀሳብ፣ አስተያየት ካላችሁ በንግግራችን ላይ ጥሩ ያልሆነ ነገር ተሳስቼም ከሆነ ይሄኛው እንደዚህ ቢሆን የምትሉት ነገር ካለ እናም ደግሞ ከወደዳችሁት እንዲሁም ደግሞ ኔክስት በምን እናውራበት ብላችሁ የምታስቡትን የሆነች ነገር ሀሳባችን ኮሜንት ላይ አስቀምጡልን። እንዳልኳችሁ ይህ ፕሮግራም እንደኔ እንደኔ ብለን ስለ አስተሳሰባችን ስለመረዳታችን የምንነጋገርበት ነፃ መድረክ ነው። የዛሬው ቪዲዮ ይህን ይመስል ነበር። በሚቀጥለው ደግሞ በሌላ ሀሳብ በሌላ ርዕሰ ጉዳይ እስክንገናኝ ድረስ በረከት ነኝ። በረከታችሁ ይብዛል።